ሳይታወቀኝ ከቀጠሮ ሰዓቴ 30 ደቂቃ አሳልፍ ያለው ዛሬ እንደውም ትግስተኛ ሆንኩ። እንደ ሌላው ጊዜ ቢሆን ኖሮ የመጀመሪያዎቹ አምስት ደቂቃዎች ካለፉ የቀጠርኩት ሰው የሚመጣም አይመስለኝም። አንድ የሀገራችን እንደ ራሴ አባባል ትዝ ይለኛል። የቀጠሩትን ሰው አምስት ደቂቃ መጠበቅ ግዴታ ነው፣ አስር ደቂቃ ሲሆን ጨዋነት፣ አስራ አምስት ደቂቃ ካለፈ ግን ብልግና። የሆነ ሆኖ 30 ደቂቃ ቁጭብ እየጠበቅኩ ብቅ ያለ ግን አልነበረም። የጠጣሁትን ቡና ሂሳብ ከፍዬ ስወጣ እልህ ጭምር ይዞኝ ነው። ለዛሬ ከሰዓት የቀጠርኳት ጓደኛዬ በመቅረቷ ተናድጄባታለሁ። የበለጠ የሚያናደደው ደግሞ የሚሄድበትና ጊዜውን የማሳለፍበት ሌላ ቦታ አልነበረኝም። በዋዛ ፈዛዛ ለራሴ እያዜምኩ ነበር። የለገሃር አየሩ ጭምር የሚለይ ይመስለኛል። ለእኔ ነው የምላችሁ እንጂማ ያው አይደል፣ የሰው ግርግር፣ የመኪናው ትርምስ አቅል ያሳጣል። ጫማ ሳማሪዎች የተጠረገ ጫማ ካልቦሬሽን ይላሉ በየጥጉ የተደረደሩት የኔቢጤዎች በአሳዛኝ ዜማቸው ልብ በሚሰብርት ግጥማቸው ሳይወዱ በግድ ብር ያዘረዝራሉ ሰው ራሱ መንገደኛ ነው መሄድ መምጣት ከአውቶቡስ ወደ ታክሲ ከታክሲ ወደ አውቶቡስ መገለባበጥ ወይንም እንዲሁ መሄድ መምጣት በቃ ታክሲዎች ደግሞ እየሞሉ ይፈተለካሉ ባይሞሉ እንኳን ግድያ ነው ትንንቅ በመጨረሻ አንድ ሰው የቀረው ሲል ገብቼ በጉጉት ስጠብቀው የነበረው ቀጠሮ መኮላሸት፣ በዛ ላይ የማልወደው ትርምስ ከገባሁበት አሮጌ ታክሲ መንገጫገጭ ጋር ተጨማምረው አበገኑኝ። ወደ ስድስት ኪሎ ሽቅብ አቅንቶ የነበረው ልቤ አራት ኪሎ ሲደርስ ረገበ። ከተቀመጥኩበት ብድግ አልኩ። ይሄኔ ከላይ ስፖንጆ የተነሳለት መቀመጫ ይዞ ያስቀረው ሱሬ ሲተረተር ተሰማኝ። ቅዳሜን ረገምኩት። የትም ሄድ አልችልም። አስቀድሜ ብረት የተለተለውን ሱሬን ቢያንስ ቤቴ እንዲያደርሰኝ ማድረግ አለብኝ። ድሪቶ ነው ልብሱ ብለሻውር ተሻል፣ በረንዳ ነው ቤቱ ብለሻውር ተሻል፣ ይልቅ ጠጋበይኝ ላንቺም ይበጅሻል እያንጎራጎርኩ እንደገና የተተለተለው ሱሬ እያሳፈረኝ ያን ሁሉ የቅዳሜ ሰው አልፌ ገሰገዝኩ። ወደፊቴ እፍረቴን ልገፍ፣ ሱሬ ላስጠግን፣ አንዱን ትንሽ ልጅ ጠርቼ ልብስ ሰፊ የሚገኝበትን እንዲጠቁመኝ ጠየቅኩት። በቱሪስት ሆቴል በኩል የሚወስደውን ጠባብ መንገድ ይዤ ትንሽ እንደሄድኩ ወደ ግራ ታጠብኩ። በቆርቆሮ ተማግራለች። ከውጭ የሚታየው ብጥስጣሽ ጨርቅ ራሱ ይመሰክራል። ልብስ ሰፊ ሲል ከቤቱ በፊት ለፊት በኩል አንድ ሱቅ አለ። ሱቁ ደጅ ትርምስ ከሱን ልፍ ብሎ እየተሰበሰቡ የሰፈር ጎረምሶች። ከሱቋ በስተግራ ጫት ባፉ የጎረሰ እንደ ቆጥ በተሰራሽ ልጥፍ ክፍል የተቀመጠ ጫት ነጋዴ፣ የታወቀ ጫት ነጋዴ አለ። እሱ እንኳን አስሬ እየፈታ የሚያስረው ዙርባጫት ባጫት ደህና ይቸበቸብለታል። ከያዘው የኮካ ኮላ ጠርሙስ እየተጎነጨ ለደንበኛ ለዘመድ እያለ ደህና ይሸጣል። እዛች ቆርቆሮ ቤት ገባው ፊት ለፊት ያለው የስፌት መኪና የቆየ ነው። ሁለት እግራቸውን አጋጥመው በስፌቱ ላይ የተቀመጡት ኮስታር አረጋዊ ናቸው። ከሳቸው በታች የጨርቅ ትራስ ያለው ሳንዱቅ እንደገና፣ ከዛ በታች የተነባበረ ድንጋይ። ከግራና ከቀኝ በኩል ልዩ ልዩ ቀለም ያላቸው የጨርቅ ቁርጥራጮችና ሊሰፉ የመጡ የተቀደዱ ልብሶች አሉ። ከሽማግሌው በላይ ባዳፋ ጨርቅ ውስጥ የተቀመጠ ፊሊፕስ ሬዲዮ፣ አንቴናው ሁሌ እንደተመዘዘ ነው። ቢሆን ነዋ እንግዲህ፣ በሩ ካልተዘጋ ከሁለት ሰው በላይ አታስቀምጥ የሚያች ክፍል፣ ሁለት ድንጋዮች ከስሩ የደገፉት አንድ ጣውላ አለ። ወንበር ማለት ነበረብኝ መሰለኝ። ሽማግሌው እስካሁን ቀና ብለው አላዩኝም። አይናቸው ከመኪናው ከመርፌው ከክሩና ከልብሱ ጋር ነው። ሦስት አይነት ክር በመኪናው ላይ ይታያል። ጥቁር፣ ካኪ መልክና ነጭ። ደህና ዋሉ አባት። የኔም አይን በስፌቱ ላይ ነበር፣ በሚጠቀመው ልብስ። ደህና ዋልክልዬ ሁሌ ደህና አይደለም የሚባለው? ደህና ባሎን ምልልህ ኖረዋል። ደህና ነኝ አሉና እጄን መልከት ከት ብለው፣ አይናቸውን ወደ ሱሬ የመለሱት። የተቀደደውን ልብሴን አሳየኋቸው። የምከፍለውን ገንዘብ ነገሩኝ። እሺ ይሁን፣ ጥቁር ክር ይኖረታል አይደል? አልመለሱልኝም። መኪናቸው እንቅስቃሴ ለመጀመር ሲዘጋጅ፣ እሳቸው ደግሞ ከስር በእግራቸው ወደ ላይ ወደ ታች ያደርጉታል። ክር የጎረሰው መርፌ ከበታቹ ባለው እየተቀደደ ልብስ እየገባ ይወጣል። የተቀደደው ይሰፋል፣ የተበላ ይጠገናል፣ ይጣፋል። በእሳቸው መኪና አንድ ጎረምሳ አጎንብሶ ገብቶ እኔ ከነበርኩበት ጎን ተቀመጠ። ክፍሏ መያዝ የምትችለውን ሰው ያዘች። አዳራሽ ነው ቤቴ ክምክም ያለ ከሴ እኔስ የሚቆጨኝ እያደር ማነሴ። አልኩ በልቤ። ለቤቷ ይሁን ለምን ሳይገባኝ፣ ቀና ብለው አይተውት ፊታቸውን ኩሶ አስመሰሉ። ልጁን ልጆት ነው። እኔ ነበርኩ ከውጭ በየበራቸው የቆሙ ሴቶች ያወራሉ። በርቀት ስለ ትናንቱ ያዝናሉ፣ ይደሰታሉ፣ ይስቃሉ። ግማሾቹ በአመታት የትዝታ ገመድ ተስበው ይሄዱና የዛሬው ደግሞ ሐሳብ ውስጥ ከቶ ይመልሳቸዋል። ብዙ ማሰብ አይችሉም ስለቆየው አንገብጋቢው ዛሬ ነው እናም ዛሬን እንዴት ታደረገን ይሆን ይሉታል ፈጣሪያቸውን እጣናቸውን እያጨሱ ስኒያቸውን ደርድረው ሽማግሌው እግራቸውን እያወዛወዙ በእጃቸው ደግሞ ከመርፌው ጋር ልብሱን እያሳከሩ ይሰፋሉ ወኔያቸው አሞቀኝ ወኔዎት ደስ ይላል አልኳቸው ወኔ ብቻውን ምን ያደርጋል ብለህ ነው ልጅ አቅም ሲኖር አይደል አሁን ከየት ይምጣ ልጅና ሲቀድም ታዲያ ቢሆንም መሥራት ያለብኝን ካልሠራሁ አድረካም መበርታት አሁን ነው። በተለይ በወጣትነት በትኩስነት አይምሰልህ። አሊያማ ትኩሳትህ ሲበርድ በውስጥ ብቻ መፍጨርጨር ነው። የተማርክ ትመስላለህ። ጎሽ ልጄ፣ መማር ደግ ነው። እኔ እንኳ ይኸው ቅድም ያየኸውን እንከፍ እንዲማርልኝ ያላደረግኩት አለ? ለእኔ ሁሉም ነገር ይቅርብ ብዬ መች? ፍላጎት ብቻውን ይበቃ ብለ እንከፍ ሆነብዬ ደግሞ ትምህርቱን አቋርጦ ምን ይሠራ መሰለ ማውደልደል ብቻ ተሰብስቦ ማውራት ማውራት መች ሰለቻል እንደ ወሬያችን አበዛዝ ንግግር የሚሸጥ በሆነ ከብረን ነበር ወይም ወሬ ሥራ ቢሆን የት ነበር ደግሞ ወሬ ቢሉህ ደህና ወሬ መሰለህ የሰፈር ቀደዳ እኮ ነው እንዳሁን እነዚህ ተማሪዎች በደጄ ሲያልፉ ምን ያህል ደስ ይለኛል መሰለ ወረቀታቸውን አንግበው ሲሄዱ ድንቁርናን የሚፋለሙ ይመስለኛል ብቻ የሚማሩትን በእጅ ቢሉት አይደል ላወቀበትማ በወረቀት የተጣፈውን ማነብነብ ብቻ አይደለም ሌሎቹ የደረሱበት ለመድረስ መጣር በሥራ መተርጎሙም ነው ቁም ነገሩ። እኛ እኮ ከሁሉም የዓለም ሕዝብ ስልጡን ነበርን አሉ። የዛሬን አያድርገውና ታዲያ ነበርን ነው። አሁንስ ምናገደን? አገደን ከሠራን ከጣርን። ከተወሰነ ሰው ብቻ መጠበቅ ነው ወደ ኋላ ያስቀረን። ሁላችን ያቅማችንም ብንሠራ። ልጄ አሮጌዋ መኪናቸው ስትንጫጫ በዛ ላይ እሳቸው ሲጫኑት እየተቀደደ እየጠቀመች ይኸ ሁሉ ድህነት እኔስ እንዲሆን ነበር ብለህ ነው። ልጆቼስ የተጠገነ የልብስ ጥርቃሞ እየደረቡ ይቀሩ ነበር። ድሪቶስ በሆነ ሆዳቸውን እንኳን ጠግበው ያድሩልኝ። አሁንም አጭራሽ ገበያውም እየራቀ መጥቷል። መቼ እንደ ድሮ ነኝ ብለህ ነው። ቦታው ይሆናል ለምን ሌላ ቦታ አይቀይሩም? በመቆርቆር አይነት ጠየቅኳቸው። አይ ልጄ፣ ቦታው ምን አረገ? እንግዲያው መሃል ቦሌ ድሪቶ የሚያስደርት ሊመጣ ኖሯል። ቦታውስ ይሄ ነው። እንደው በሥራውም እየላላሁ መጣው መሰለኝ እንጂ በዛ ላይ ሁሉም ሰፊ ነው ከዚህ እልፍ ስትል ልብስ ሰፊ ደግሞ ሳትርቅ እንደገና ሌላ ሰፊ ሥራውን ግን ይወዱታል እህ ለምን አልወደው ብለህ ነው እንጀራ አይደል አከብረዋለሁም እንጂ ስንት አይቻለሁ መሰለ በዚህ ሥራ እኔም አለቃት እሷ ምሻትለኝ እስከ እስትንፋሴ ፍጻሜ በጊዜ አዲስ ጨርቅ ነበረ ወደ እኔ የሚመጣ አሁንም ይኸው እንደምታየው ነው ግን ልጄ ልብስ ሰፊ የሰው አቅም ገማች ነው የውድድር አዳማቂ እንዴት አልኳቸው ተሰብስቦ በሚወዛወዘው እግራቸው ላይ ያለውን ካኪ ሱሪ እያየው፣ ይኸውልህ የማይመጣ የልብስ አይነት የለም። ደህና ደህና ልብስ እንዲሁ እንዳንተ በአጋጣሚ ካልሆነ ብዙውን ጊዜ ልጆች ናቸው ተልከው የሚያመጡ። ታዲያ ይህን በዚህ አይነት ክር ስፋው፣ ይህን ቀደህ እዛ ላይ ለጥፈው፣ ይሄ እርዘም እንዳይረዝም እንዳያጥር፣ ከታች አስፋው፣ ከታች አጥበው ወይም አስፋው፣ የትእዛዙ አይነት። ልጆቹ ራሳቸው የተባሉትን ተቀብለው እዚህ አያደርሱትም። መንገድ ላይ ይጠፋባቸውና አጥበብ የተባለው አስፋ ሲሉ ተሰፍቶ የሄደው ልብስ ተመልሶ ይመጣል። ሁለተኛ ሥራ። ወይ ደግሞ ያለቀለት ልብስ እንደው እኮ ክር የሚያሾልከውን አይነት ይዘው ይመጡና ካልሰፋኸው ይላሉ። ምን ያርጉት? አዲስ እንዳይገዙ እንኳን የሚለበስ ለሚበላም ይጠፋል። ዝም ብለው እንዳይተዉት ደግሞ ወርቃልኬን ነው። እኔም ሳንቲሜን ካገኘውንና አንዱን ካንዱ እያገናኘው ሰዳቸዋለሁ። አየህ እንግዲህ ውድድር ሳዳምቅ ግማሹ ሰውነቴን እንዲሸፍን አድርገ ሥራው ሲል ሌላው አላመረብኝም አሳምርልኝ ይላል። ታዲያ ሁለቱንም እንደ ፍላጎታቸው አስደስቶ መልአክ ነዋ ያሉኝ። አስቀምጭ የተነሳው ልጄ ወደ እጮኛህ ነው የምትሄደው? ዞር አልኩ ወደሳቸው። ከፊቱ ሁለት በተነሳለት ድርድር ጥርሳቸው ፈገግ እንዳሉ ነበሩ። ራሴን ሳካይተው ምን ነው አዲስ ሆነ ባወቅ ባለው፣ እንዴት አወቁ? በመገረም እያየዋቸው ይሄ ምን ነው ምን ነው፣ እኔም እኮ እንዳንተው ወጣት ነበርኩ? አንተን የሚሰማ ስሜት በሙሉ ያኔንንም ይሞግታኝ ነበር። ብቻ ተጠንቀቅ አሉኝ። ስትወጣ ደግሞ ሰው እንዳይ ፈጠን ፈጠን ብለህ ዋናውን መንገድ ያዝ። መስታወት ይገዛል ሞኞ የሰው ልጅ ሁሉን የሚያሳየው መሰንበት ነው እንጂ። ስቅ የወጣው የቅድሙ ጫት ነጋዴ አሁንም በዙርባ ይቸረችራል። ታዲያ ምን ሊያደርግ ነበር? ምን አዲስ ነገር አለና። ሱቁም ውስጥ ገበያ ነው የደራ ገበያ። እነዛ ሴቶችም ሲኒያቸውን ገልብጠው ገዳቸውን ያነባሉ። የልብስ ሰፊውም ልጅ ቅድም ቅጭም ብሎ የነበረው ፊቱ ፈክቶ ከጓደኞቹ ጋር ይሳሳቃል። ደህና ሆኖ አልኳቸው በልቤ የሰፈሩን አዳማቂዎች። ወደ አራዳ ገሰገስኩ ታክሲ ይዤ አራዳ ጊዮርጊስ። የእናቷን አላውቅም በአባቷ ገብስማ ሽውሽው አረገኝ። ይህን ሰሞንማ በጉዞዬ ላይ ታዲያ፣ የዛሬ ውሌ ግራ የሚያጋባ መሰለኝ። የቀጠሮ ያለመሳካት የእኔም ስለዚሁ ማሰብ ራሱ ገረመኝ። ደግሞ የሽማግሌው ወደ ጮኛን የምትሄደው ማለት ሁሉም የሚያስቅ ፍቅረኛዬን አጥቼ እንደመጣው ሰው የነገራቸው ይመስል እንደገና የቅድሙ ቀጠሮ የትዝ ብሎኝ የሽማግሌው ወኔ ከፊቴ እየመጣ ቀጠልኩ። ወደፊቴ ቤቴ ጋር ስደርስ አንዲት ለካፊ ውሻ አቋረጠችኝ። ይህችን ቡችላ ሰሩልይ፣ በጣም ሴቶች አናትና መልከስከስ አታጣም። የሰማች ይመስል ውሻዋ ወደ እኔ አዙራን ባረቀች፣ ሰው ሁሉ ቀና ብሎ ተመለከተኝ። ከፊት ከፊቷ የሚሄደው የሰፈር ውብ ድንኳን አዳማቂዎች